የመንግስት ግምጃ ቤት ሰነድ በኢትዮጵያ ሰነደ መዋለ ነዋይ ገበያ በኩል ሊሸጥ ነው የመንግስት ግምጃ ቤት ሰነድ ከሐምሌ ወር 2017 ዓ ጀምሮ ማሻጥ እንደሚጀምር የኢትዮጵያ ሰነደ መዋለ ንዋዮች ገበያ አሳውቋል። ይህንንም ያሳወቁት የተቋሙ ዋና ስራ አስፈጻሚ ዶክተር ጥላሁን ካሳሁን ሲሆኑ ይህንንም በሐምሌ በሰኔ ሶስት ሁለት አስራ ሰባት የውጭ ጉዳይ ኢንስቲትዩት በተደረገ ስብሰባ ላይ ነው። እንደ ዋና ስራ አስፈጻሚው በመድረኩ ላይ ባደረጉ ንግግር መሰረት የግምጃ ቤት ሰነድ እስከ አሁን ገዝታችሁ የማታውቁ በተለይ ደግሞ ደግሞ ዲያስፖራዎች ኢትዮጵያውያንና ሌሎችም በዚህ ኢንቨስትመንት ተሰማሩ ሲሉ ነው ጥሪ ያቀረቡት። አክለው ምን ብለዋል? በዚህ ኢንቨስትመንት መንግስት በገንዘብ ሚኒስትር አማካኝነት ለአንድ አመት ከሚበደረው ገንዘብ በአማካይ ከ16.5 በመቶ በላይ ወለድ እንደሚከፍል ተናግረዋል። ለኢንቨስተሮች ማለት ነው። ለአብነትም መጋቢትና ሚያዝያ 2017 ዓ.ም የታየውን እንቅስቃሴ ሲታይ የገንዘብ ሚኒስቴር እስከ 20 በመቶ ፐርሰንት ድረስ ትርፍ በ ለዚህ ለግምጃ ቤት ሰነድ ለገዙ ሰዎች ክፍያ እንደተደረገ ተናግረዋል። በመሆኑም አንድ ሺህ ብር የግምጃ ቤት ሰነድ ላይ ኢንቨስት ያደረገ ሰው ሀያ በመቶ ትርፍ እንደሚያገኝ ጠቅሰው ለኢትዮጵያ ዲያስፖራ ከዚህ የተሻለ ኢንቨስትመንት ሊኖር አይችልም ብለዋል። ዲያስፖራዎች ባሉበት አገር ሆነው በከፍቱት አካውንት ኢንቨስት አድርገው ያገኙትን ዋና ገንዘብ ወለድ ወደ ፈለጉት የባንክ አካውንትም ይዘዋወርላቸዋል ብለዋል። በሚቀጥሉት አምስት ዓመታትም የኢትዮጵያ ካፒታል ገበያ ስርዓት ቢያንስ ሀያ በመቶ የሚሆነው የውጭ ኢንቨስተሮች እንዲኖሩት እንፈልጋለን ያሉት ስራ አስፈጻሚው ቦንድ ወይንም አክሲዮን ከመግዛት ውጪ ስራ ፈጣሪዎችን ላይ መዋለ ነዋይ የሚያፈሱ አካላትን እንፈልጋለን ሲሉ ተደምጠዋል ስለዚህ በዚህ መሰረት እንግዲህ ከዚህ በፊት በማኑዋሊ ወይም በብሔራዊ ባንክ በኩል ሲካሄድ የነበረው የመንግስት ግምጃ ቤት ሰነድ ሽያጭ በኢትዮጵያ ሰነደ መዋለ ነዋዮች ገበያ በመደረጉ ሊደረግ በመሆኑ የመጀመሪያው ይሆናል ይህም ትሬዥሪ ቢል ወይንም ግምጃ ቤት ሰነድ ከሐምሌ 2017 ዓ ም ጀምሮ በኢትዮጵያ ሰነደ መዋለ ነዋዮች ገበያ ለሽያጭ ይቀርባል ማለት ነው።